ሰላም አለይኩም እቺን እህታችንን ኮይት አየር መንገድ ነው ያገኘኋት። እስኪ ተናገሪ፣ ማን ነበር? ስለ ስሜር እዚህ ቀበሌ? እሺ በኢትዮጵያ አስራ ሁለት ነበር የመጣሁት ወደ ኮይት። አዎ እንደመጣው የሆነ ክፍል ቆልፎ አስገቡኝ፣ እዚሁ ፖሊሶቹ ማለት ነው። ከዛ አሻራ ካንስሌሽን ምናምን መግባት አትችልም ኮይት አሉኝ።

ሌላ የምትናገሪው ነገር አለሽ? በፊት ሰው ወይ የዱባ ነበር የጀመርኩት እኔ ወይ ሰው ነበር። ከዛ ሊይዛሽ መጥቷል ስለኝ፣ አዲስ አበባ መጥቼ ሜዲካል ብዬ ነፃ ሆንኩኝ። ትኬት ይቆረጥልሻል። ግቢ ሲባል ገባሁኝ። ከዛ እኔ ትኬት ዋጋ ጨምሯል ሰላሳ ሺህ ብር አምጪ አለች። እሱንም እሺ ብዬ ተበድሬ ሰጠዋል። ከዛ በኋላ ስሟን አላውቃትም። እዚህ ለቤክ ኤጀንሲ ያለው ነው የሚያውቃት አለ። እዚህ የሚሰራ አዲስ አበባ ማለት ነው። እሱ ነው እንደዛ አሌኩም ወረህመቱላሂ ወበረካቱ፣ የተከበራችሁ የተወደዳችሁ ውድ የቻና ላይ ተከታታዮችዬ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ። በየዓለም ዳርቻ ሰላማችሁ ብዙ ይህን ቪዲዮ እንግዲህ እንዲ በአላ ሁላችሁም ላይክ ሼር አድርጋችሁ ወደ የሚመለከተው አካል አድርሱላት ማለት ነው። በቃ እንዲ ሁላችሁም በቅንነት ማለት ነው ይሄ ነገር በኔስ ላይ ቢሆን ይሄ ነገር ኔስ ላይ ቢፈጠር ብላችሁ እንዲ በአላ እንደመጀመ እንደ መግቢያው እንዳያችሁት በጣም ልብ የሚነካ ቪዲዮ ነው። ስዴት አይኑ ይጥፋ፣ አይኑ ይጥፋ፣ አይኑ ይጥፋ ቢባልም አይኑ እየበራ እየበራ ነው የመጣው ወላሂ። ለምን እንደሆነ እኔ እንጃ። ብቻ አላህ ኸይሩን ነገር ይሻለል ሁላችንም ማለት ነው እና ኢትዮታችን እንግዲህ ኮ የት ሀገር ሂዲያ ይሄው እንደምታዋት የሚያነሳሳታ እንደዚህ እያለቀሰች ነው ማለት ነው። ግን አንዳንድ ጊዜ ጭካኔያችን እንዲህ ወደ የት እያመራን ነው? ወዴት እያመራ ነው? ስበሳችን እንደዚ ከጨካክናል። ያ አላህ እንዲህ ወደ የት እያመራን ነው? ላይ በጣም ከሰዝናለች። ጫውን እጭ ብሩን ከወደራ የሄደችው በነገራችን ላይ የሰው ብር እንኳን 80 ሺህ ብር ወደች ይወላሂ 400 ብር 500 ብር እንድታሳቅቃለች። ሰዎቹ እንዳይሰሙበት ተትልን የመጨረሻ ነው ያሳዘነችኝ ማለት ነው። እንዲው ደላሎች አላህን ፍሩ፣ ግፍሩ እንዴ፣ ግፍሩ አላህን ፍሩ። የማይሆንላችሁን ነገር እንዴ፣ በራሳችሁ ቤተሰብ ቢፈጠር የማትፈልጉት ነገር ሰው ቤተሰብ ላይ ሲፈጠር እንዲፈጠር ባታረጉት በጣም አሪፍ ነው። ደላላም ብትሆኑ እንደ በሀቁ ተታገሩ በሀቁ ማለት ነው። ምን ችግር የለውም እኮ ደላላም ሆኖ እንኳ በሀቁ አንድ ጊዜ ማድረም እኮ የሚችል ካለ ምንም ችግር የለውም ግን ይችላል በፊት ኮይታ ሀገር ሰርቻቀለሁኛል ግን ያኔ ካንሰል ካደርጋለ ይመስል ኮይት እንዳትገባ መልሳዝ ኮይት ምድር ላይ እንዳትገባ ሁለተኛ ማለት ነው። አሁን እንግዲህ ትኬት ወደ ኢትዮጵያ የመብረሪያ ትኬት ተቋረጠላት ማለት ነው። እና ወደ የት እያመራን መጀመሪያ ችሊ ነግራቸዋለች። ኮይት ሀገር ሰርታለች መጀመሪያ። አይ እኛ ችግር የለውም ይሄ የድሮ ነገር ነው ብለው ለምንድን ነው ካንሰልሽ ተነስቶልሻል ብሎ ካንሰሉ አልተነሳላትም ማለት ነው። እና እንዲ በአላህ በቻላችሁት ነገር ይህን ቪዲዮ ላይክ ሼር አድርጋችሁ ወደሚመለከተው አካል አድርሱላት ማለት ነው። እና ደግሞ ይሄ ነገር ሁለተኛ ደግሞ እኛም ላይ ቢፈጠር እኛም ላይ እንዳይደረግም ይሄን ነገር ምን ታስቡበት አላችሁ። ደላላ በአሁኑ ሰዓት ከእናንተ ብር ለመንጠቅ ብቻና ብቻ ነው እንጂ ማለት ነው። ወላሂ የምላችሁ ለእናንተ ማለት ነው የዚች የጥፍር ቆሻሻ ያክል እንኳ አያስብላችሁ ማለት። በየትን በየት በዛን በዛን በዛን በዛን ይላል፣ ብሩን እጁ ያደርጋል። ከዛ በኋላ እናንተ አፈር ላይ ወደቃችሁ፣ ድንጋ ላይ ወደቃችሁ፣ ምን አገባው? ምን ቸገረው? ምን ቸገረው? ይሄኔ እናት አላህ ይርዳሽ፣ አብሽሪ ለኸይር ነው ይምለው። አላህን ፈርታችሁ በአቁ ከታደሩ ነው ምለ ወላሂ፣ እንዲ እህቶቻችን አታስለቅ። ዱባይ እንደዚህ ችግር የለውም እዚህ የሚበላ እያስመሰሉ ይልካሉ። እዛ ከሄዱ በኋላ አናቅላችሁም፣ እንዲህ አንላችሁም። እንደው አላህን ፍሩ! እንደው ግፍሩ ደላሎች፣ እንደው ግፍሩ፣ እንደው ግፍሩ። እውነት እንደው አንድ ነገር በእናታችሁ ላይ ይሄ ነገር ላይ ቢደረግ የማትፈልጉትን ነገር በሰው ሕይወት ላይ አትቀልዱ። እውነት በጣም ነው ነው ማለት ነው። እንደው ሰውዬው እኮ ምንም ላይላችሁ ይችላል፣ ግን እናንተ ስታዩ ሰውዬው ሁኔቱን ያሉ የምትሳቀቁት እውነት ነው። እውነት አላህን ፍሩ። እንዴ ደላሉ እንዴ ግፍ ፍሩ፣ አላህን ፍሩ። ሰማንያ ሺህ ብር፣ ዘጠና ሺህ ብር፣ መቶ ሺህ ብር፣ ሦስት መቶ ሺህ አራት መቶ ሺህ ብር እየተከፈለ እየሄደ እንደዚ አይነት ስቃይ በጣም ከባድ ነው። ሰው ልጅ ይጨምራለሁ ሲል መቀነስ አለ። ግን ደሞ በዛ ላይ አፊያ ነውና አላህ አፍያችንን ይስጠን። ግን እንዴ ወዳችንን በሐቀው ብንሰራ እንዲሁ ምን ይመስላችኋልና፣ ይህንን ቪዲዮ እንግዲህ ከወደዳችሁ ላይክ ሸር ሰብስክራይብ አድርጋችሁ እኛ ወደሚመለከተው አካል አድርሱላት። ልጅቷ ግን በጣም ካሳዝናለች፣ አላህ ይርዳት። አንድ ወንድማችን የዚህን ጫማ ስም ተነገረኝ ሞቅ ያለ ሽልማት አለው እያለ ነው። ጫማው ጅብ አይበላሽ ይባላል፣ ወይም ደግሞ ምን ነበረ አንደኛ ስሙ እና ድርስ